እኔ አጨርሰው አልቀጣም። ምክንያቱም እኔ ከፈጣሪ ጋር መጠረት አልፈልግም። ምልክት ያለኩባቸው ሰዎች ፈሩ ይላል እኮ። እኔ በእናታችሁ ፎሎ አርጉልኝ እንዳሻውን ገንዬ እኔ የምንላቃቸውዬ ዲጄ ሞስን ሰኒ ሁሉንም ሰንዬ፣ ቴንኪ ፋትዬ፣ እኔ እናት ቴንኪ ሁላችሁ፣ ማርያምን አመሰግናለሁ። ዊን ክልወስደው ነው። እኔ እኮ በቃ የሆነ ካሸነፍኩ እኮ ደስታው ይሸፍንብኛል፣ ሁሉ ነገሬ ነው። ለሀቢ ስጧት ሂዳለ ማሚ የሚባለው መጥቶ በዚጋ እኮ በዛ ጋር ሄደ ነገራቸዋ። ማሚ ሄን ምንም አይሆንም ፈጣሪ አለለት። ጠንኮል አስባ ነው አንሳ ልታሸንፈች ቤት ሴራ ሴራ አስባ ነው ተነጋግረው ነው የሚሆነው። ቲሙ እኔ ግን አዘንኩላት። እንደዛ አስራ አንድ ሰው አንዳንድ አበባ ሰው አንዳንድ አበባ ከዛ እንደተነጋገር ነው አስራ አንድ ሁላችሁም ሀቢባ ፋሚሊ ሌትስ ጎ ሌትስ ጎ! እንሄድበት ሚኪ ላይ እንሄድበት፣ እንሄድበት፣ እንሄድበት። ይሄ የመጨረሻው አቅማችንን አሳይተን ነው የምንወጣው። ሌትስ ጎ ሂዊ ዬ ትች ያለሽ ሂዊ ነት ሂዊ ቤተል ትች ያለሽ ሌትስ ጎ ፋሚሊ፣ ሁላችሁም ሌትስ ጎ፣ ሌትስ ጎ፣ ሌትስ ጎ! እንሄድ ከአምስት ሺህ ካልበለጠ ቅጣት አንቀጣውም። እንሄድ

ፊሊንግ ይሄንን እንደምናሸንፍ ውስጥ ይነግሮኛል።

የማርከኝ ቅጣኝ፣ ችግር የለም አንድ ነው። የማርከኝ ትቀጣኛለህ። ሪምጎልድ ብዬሽ እዚህ ትልቅ ግንባር ላይ ሰፊ ግንባር ላይ አጽፈዋለሁ። ሪምጎልድ ትችላለች። ወላሂ አልተነጋግርንም፣ ድንገት ነው የመጣችው። ወላሂ ድንገት ነው ጆይን ያደረገችው። ምንም አልተነጋገር ነው፣ ግን ውስጤ ነግሮኛል። ዛሬ ብድሬን ሳልመልስ እንደማልወጣ እንዲህ እንደተከፋው እንደራዘምኩ እንደማንለያዩ ውስጤ ነግሮኝ ነበር። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይለያሉ። ሪምጎልድ ትችላል።

ትሪፕል ነው። ትሪፕል ነው። ሶስት እጥፍ ነው። እያንዳንዱ የሚቆጥሩ ሶስት እጥፍ ነው። ራቅ አርጉታሁ እንዳይቀለብሱ። እሺ፣ በግላፍ ምናምን እንሂድበት። ትሪፕሉ እንጠቀምበት። ፋሚሊ ሌትስ ጎ፣ ትሪፕሉ እንጠቀምበት። እንሂድ፣ አልሄድንም፣ እንሂድ፣ እንሂድ፣ እንሂድ። ሪምሻ ጋላክሲ፣ አንቺ ራስሽ ጋላክሲ ያኒ። ሪም ጎልድ ባልዲ አስራ ሰባት ሺ ገባል። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይለያሉ። ይችላሉ፣ ይለያሉ። ሪም ጎልድ ትችያለሽ፣ ትለያለሽ ያለሽ ትለያለሽ። መጡ ቤተሰብ፣ ተጠንቀቁ፣ ተጠንቀቁ። መ መ መጡ በግላብ እየመጡ ነው። ሂዱ፣ ትሪፕሉ ሳያልቅ ትንሽ ገፋ አድርጉት። የኛን ትሪፕሉ ሳያልቅ የማይደርሱበት ቦታ አስቀምጡ። አስር ሰከንድ ያለን ትሪፕሉ እንዳያልቅብን በግላብ መጡብን።

ዛሬ ምን ውጢንጢማ አድርገህ ነው የገባከው? እኔን ውጢንጢ ማ ምትለኝ ያለህ ሌላ ቀን። ሌትስ ጎ አረ ጋይስ ሄዱ። ትንሽ ከፋርጉት አርጉት። አምስት ሰከንድ እኮ ረጅም ነው። ግላብ ያለ እንችላለን። ስንት ነው ልዩነታችን? አምስት ሺ ነው ልዩነታችን። አንድ ደቦል ጋይስ አንድ ደቦል አንድ ደቦል። ያው እኛም ተሰጠን። ግላብ ደብል የደብል ግላብ ተሰጠን። አብርሃም ሰጠን። የደብል ግላብ ማነው የሰጠን? የደብል ግላብ አብርሃም። ደብሉን እየነካችሁ ደብል ነው ደብል ነው ደብል ነው። ደብሉን እየነካችሁ በእናታችሁ፣ ደብል ነው ደብሉን እየነካችሁ ወይ ስኮራቸውን ትፈልብን ደብሉን እየነካችሁ ደብሉን ደብሉን እየነካችሁ ጋይ፣ አውቆ ነው አውቆ ነው እንደሚያጋግለው፣ አውቆ ነው። ድራማው ነው የእሱ ድራማ ነው። እናንተ ደብሉ እስከሚያልቅ ዝም አትበሉ። ደብሉ እስከሚያልቅ ሂዱ ጋይስ፣ አረ ሂዱ፣ አረ ሂዱ። ደብሉ እስከሚያልቅ ዝም አትበሉ በእናታችሁ። አረ እናሸንፍ፣ አረ የመጨረሻችን ነው፣ እናሸንፍ። አረ ተው፣ አረ ተው፣ አረ እድራችን እናንማለት